ታላቅ የምስራች ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ፖል አትላስ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% በቅናሽ 5545 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል በዚህ ሳይት ባለው የሽያጭ መራ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮአችን ስልክ 09103510 እንዲሁም 0907365669 ይደውሉ ጊቭ ትሪል ስቴት ይህ አዋዜ ልዩ ሰበር ነው ፕሬዚደንት ዶናልድ ትራምፕ ላቀረቡት የሰላም ዕቅድ ሐማስ ምላሽ የሚሰጥበትን ቀነ ገደብ ወደ እሑድ አራዘሙም። እስከ እሑድ ምላሽ ስጡ፣ አለበለዛ ሲኦልን ትጋፈጣላችሁ ሲሉ አስጠንቅቀዋል። እስካሁንም 25ሺህ የሐማስ ተዋጊዎች መገደላቸውን ገልጸዋል። ትራምፕ በማኅበራዊ ገጻቸው ላይ ባሰፈሩት መልእክት ሐማስ እሁድ በጂኤምቲ ግሪንዊች ሚንታይም ሰዓት አቆጣጠር 22 ሰዓት ወይም በኢትዮጵያ ሰዓት አቆጣጠር እሁድ እስከ ሌሊቱ 7 ሰዓት ድረስ ምላሽ እንዲሰጥ ወይም ቅድም እንዳልኩት ሲኦልን እንዲጋፍጥ አስጠንቅቀዋል። የአረብና የቱርክ አሸማጋዮችም ሐማስ ቀና ምላሽ እንዲሰጥ ባላቸው አቅም ሁሉ ጫና እያደረጉ መሆናቸው ታምነዋል። ይሁንና አንድ ከፍተኛ የሐማስ ባለሥልጣን የታጣቂው ቡድን ምላሽ እምቢታ ነው የሚሆነው ብለዋል። ትራምፕ በማኅበራዊ ገጻቸው ሲያስጠነቅቁ ይህ የመጨረሻ ዕድል፣ ስምምነት ካልተደረሰ ማንም ከዚህ በፊት አይቶ ሰምቶም የማያውቀው ገሃነም ሐማስ አናት ላይ ይፈነዳል። በዚህም ሆነ በዚያ ሐማስ እሺ አለም እምቢ፣ ዞሮ ዞሮ መካከለኛው ምስራቅ ውስጥ ሰላም ይሰፍናል ብለዋል ትራምፕ። በመልእክታቸው አያይዘውም እስራኤል ዙሪያ መለሱን ከከበበችው የጋዛ ሲቲ ነዋሪዎች፣ ሰላማዊ ነዋሪዎች በጊዜ እንዲወጡ አሳስበዋል። ጣጥላችሁ እየወጣችሁ ሁሉንም እርዳታ ልታገኝ ወደምትችሉበት ነፃ ወደሆነ ቦታ ሂዱ ብለዋል። የእስራኤል መከላከያ ሚኒስትር እስራኤል ቃጽ እስራኤል ከበባውን አጠናክራ የያዘች መሆኗንና የሚፈለገው ነገር የሐማስ ደጋፊ የሆኑት ሲቀሩ በስተቀረ ሕዝቡ ጣጥሎ እንዲወጣ መውጫ መንገድ ትሰጥቶታል። ከዛ በኋላ የሚቀሩት የሐማስ ታጣቂዎችና የእነሱ ደጋፊዎች ብቻ ናቸው። ይህ ከሆነ ደግሞ የውጊያው ባህሪ ከተማዋን ሙሉ በሙሉ ከእነሱ ጋር አብሮ ማውደም ሊሆን እንደሚችል መገመት ይቻላል። ትራምፕ ባለፈው ማክሰኞ ለሐማስ ከሦስት እስከ አራት ቀን ቀነገደብ ሰጥተው እንደነበረ አይዘነጋም። እንደዛ ቢሆን ኖሮ ቀነገደቡ ትናንት ወይም ዛሬ ማብቃት ነበረበት። ከ3 እስከ 5 ሺህ የሚደርሱ ታጣቂዎችን ጋዛ ከተማ ውስጥ ክተት ጠርቶ የመጨረሻው ፍልሚያ ያለውን ውጊያ ከተማዋን ከከበበው የእስራኤል ጦር ጋር ለመፈጣፈጥ ተዘጋጅቶ የነበረው የጋዛው ጦር አዛዥ አረብ አሸማጋዮች እባክህ በማለት በሰው መልእክተኞች እሽበል ብለው ላቀረቡለት ተማጽ ነውም። እቅዱ ሲጀመር ሐማስን ለማጥፋት የታቀደ ነው። ተቀበልነው ነው አልተቀበል ነው ለውጥ የለውም። እስራኤልን እየተዋጋው ልሙት ብሏል። አርባ ስምንቱ ሕያውና የሞቱ እስራኤላውያን ታጋቾች በሱ እጅ ይገኛሉ። ዳንኤል ዜናው በከፊል እንደሰማኸው ነው። ዶናልድ ትራምፕ በማህበራዊ ድረገጻቸው የጻፉት ብዙ ነው። አንዳንዱን እንደው ለመግለጽ ያክል ይህን የሰላም እቅድ ተቀባይ ሆኖ ጦርነቱ ቢቆም መላው መካከለኛው ምስራቅ ለአንዴና ለመጨረሻ ጊዜ ያጣችውን ሰላም መልሳ ታገኛለች ብለው በጽናት ነው ያመኑት። ምክንያቱም የዚህ ቅድ አንዱ ፋይዳ ሁሉም ነገር ተስተካክሎ ታጋቾች ተለቀው ጋዛ መልሳ ተገንብታ እንዲሁም የፍልስጤም ራስ ገዝ የፋት አስተዳደር ደግሞ በራሱ ውስጥ በዓለም የሚጠበቅበትን የፖለቲካ ተሃድሶ አድርጎ እንግዲህ የአመታት ሂደት ነው። ከጨረሱ በኋላ ጋዛ ያው በራሷ በባለሙያተኞች ኮሚቴ ትመራለች። የበላይ የሆነ ደግሞ ቦርድ ኦፍ ፒስ ወይም የሰላም ቦርድ የሚባል አካል አለ። ፕሬዚደንት ዶናልድ ትራምፕ ናቸው መሪው። ነገር ግን የእንግሊዝ የቀድሞ ጠቅላይ ሚኒስትር ቶኒ ብሌር ይሆናሉ ተብሎ ይጠበቃል። በነዚህ አይነት እንግዲህ በአረቦች፣ በአውሮፓውያን፣ በመላው ዓለም ትብብር ጋዛ በጣም በተሻለ ሁኔታ መልሳ ከተገደባች እና ከታደሰች ዳግም በእግሯ ከቆመች በኋላ እና የፍልስጤም ባለስልጣን ደግሞ ራሱን አድሶ ማለት ከዚህ በፊት የነበሩ በጦርነትና በመተላለቅ ላይ እና የህፃናትን ጭንቅላት ከልጅነት እስከ እውቀት ለፍልሚያ ብቻ በማነጽ የተገነባ ስር ነቀላዊነት ራዲካላይዜሽን በስርዓት ትምህርት ውስጥም ሆነ በማህበራዊ አግባብ በጸሎት ቤቶች በማንኛውም ቦታ ላይ እንዲወገድ የሚያስችል አሰራር ተዘርግቶ ጋዛም መልሳ ከተገነባች በኋላ ሁሉን ነገር የሚረከበው የፍልስጤም ባለስልጣን ነው። የፍልስጤም ባለስልጣን የጋዛንም ምዕራብ ዳርቻን አንድ ላይ አድርጎ የፍልስጤም መሬት ነው። ከዛ በኋላ ከእስራኤል ጋር የሚኖራቸው ድርድር አብሮ የመኖርና በኢየሩሳሌም ላይ ምስራቅ ኢየሩሳሌም የምንለው ወይም ጥንታዊት ኢየሩሳሌምን ዋና ከተማው የሚያደርግ ነው የፍልስጤም አገረ መንግስት። ኢየሩሳሌም ደግሞ የእስራኤል ዋና ከተማ ናት። ስለዚህ ከፍተኛ ድርድርና መግባባት የሚያስፈልገው ነው። ሁለቱ ወገኖች በአብሮ መኖር መንፈስ እስከተወያዩ ድረስ በሆነ መንገድ መፍትሄ ሊያገኙለት የሚችሉት ነው። ይሄ በዚሁን ይሄ የሚባባሉት ነገር ሊኖር እንደሚችል ይታመናል። እና ይህ ስምምነት ሄዶ ሄዶ የፍልስጤም ሀገረ መንግስትን ምስረታ በአስተማማኝ ሁኔታ መሰረት የሚያስይዝ መስመር የሚዘረጋ ነው። ይሄን ይዘረጋ ዘንድ ተልኮ ያለውብ ነው። ስለዚህ አሁን ይህንን እድል ማንም እንዲያደናቅፈው አልፈለጉም። ስለዚህ ሐማስ እሽም ማለ እምቢ እምቢ ካለ ሲኦል ውስጥ ነው የሚገባው ነው የሚሉት ነገር ግን ሐማስ እሺ ብሎ እስከተቀበለ ጊዜ ድረስ ደግሞ ትጥቅ ይፈታል ከጋዛ ጋዛ ላይ ብቻ ሳይሆን ጋዛ ታች ጋዛ መሬት ዋሻዎች ውስጥ እንዳለ ይወድማሉ ነው የሚሉት። ምንም አይነት ለነገ ጦርነት ለግጭት የሚሆን ማንኛውም ነገር ይወገዳል። ዳግም እንዳይገነባ መሰረት ይጣላል የሚሉት እና ዶናልድ ትራምፕ ባጭሩ ይህንን ፈጽሞ መፍትሔ ሊኖረው አይችልም ተብሎ ተስፋ የተቆረጠበትን የመካከለኛውን ምስራቅ ዘላለማዊ የመሰለ ግጭት ለአንዴና ለመጨረሻ ጊዜ የፈታ መስፍን መሆን ነው የሚፈልጉት። በጣም የሚገርም ነው። ስለዚህ ለሐማስ የሰጡት ማስጠንቀቂያም ከዚህ እልሜ እንዳታደናቅፈኝ። እስካሁን በተካሄደው ውጊያ 25 ሺህ የሐማስ ተዋጊዎች መገደላቸውን ገልጸዋል። ይሄ የእሳቸውን መረጃ መሰረት አድርገን ብንሄድ እስካሁን ድረስ ወደ 66000 ገደማ ሰዎች በጋዛ ተገድለዋል። እንግዲህ ከዚህ ከ25000 ውጪ የሆኑት ወደ 35000 የሚደርሱ ንጹሃን ወይም ሰላማዊ ሰዎች ናቸው ማለት ነው ዳንኤል። ታላቅ የመሰራጭ ጊፍት ሪል ስቴት በደንበኞቹ ጥያቄ መሠረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር ከመስከረም 29 እስከ ጥቅምት ስምንት ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግን ባጣቸው ከ50 በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሀል ከተማ በለጋሃር ሲምሲ ቦሌ አትላስ፣ እንዲሁም ስቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20% እስከ 22% ቅናሽ፣ 55 በ45 የባንክ አማራጭ፣ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ የባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8 ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መርሃ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮችን ስልክ 09135910 እንዲሁም 09073659 ይደውሉ። ጊፍት ሪል ስቴት ዓለም ዶናልድ ትራምፕ እንግዲህ ቀነገደቡን ሲያራዝሙት አንዳንድ ነገሮችን ከግምት ውስጥ ከትተዋል ወይ? ማለትም በሐማስ እጅ የሚገኙ እስራኤላውያንና በጋዛ ከተማ ውስጥ በሰቆቃ የሚኖሩ ፍልስጤማውያንን ከግምት ውስጥ ያስገባ ነው ወይ? የቀነገደቡ መራዘም ለማለት ፈልጌ ነው። ሁሉንም ያስገባ ነው ሐማስ መወያየት ያስፈልገኛል ነው የሚለው እና በጉዳዩ ላይ በራሱ ውስጥና ከራሱ ውጭ ደግሞ ከነ ኳታር ከነግብፅ፣ ከነ ከነ ቱርክ እነዚህ አክቲቭሊ ይሄ ጦርነት እልባት እንዲያገኝ እየሰሩ ያሉ በሐማስ ላይ ተጽዕኖ ያላቸው ሀገሮች ናቸው። እና ዜናዎቹ መቼም ብዙ ነው የምትሰማው፣ የተለያዩ ምንጮች ናቸው የሚናገሩት በአንድ በኩል ሐማስ በአጠቃላይ የሰላም እቅዱን እሺ ብሎ ተቀብሎ ነገር ግን ብሎ ጥያቄ የሚያነሳው እዚህ እዚህ ጋር ማሻሻያ ይደረግልን የሚሉ ውይይቶች እንዲካሄድ ማካሄድ ይፈልጋል ከአሜሪካ ጋር። እነዚህን ውይይቶች ለማካሄድ ደግሞ አሜሪካ ምን ያህል ፍቃደኛ እንደምትሆን ማንም እርግጠኛ አይደለም። ከዚህ ቀደም የነበረው ሁኔታም ባለፈው እንደዚሁ ጦርነቱን ሊያቆም የነበረ የአሜሪካው ልዩ መልእክተኛ ስቲዊት ኮፍ ሀሳብ ነበረ። እሱን ሀሳብ በተመለከተ ሐማስ እሺ ነገር ግን የሚል አቀራረብ በመያዙ፣ ነገር ግን የሚል ነገር አንቀበልም ወይ መቀበል ወይም አለመቀበል ነው በሚል በዛው እንዲቋረጥና አሜሪካም ተደራዳሪዎቿ ወደ ሀገራቸው እንዲመለሱ የጠራችበት ሁኔታ ነው ያለው። ስለዚህ ትልቁ አከራካሪ የሆነው ነጥብ በተለይ ለሐማስ አንደኛ ትጥቅ መፍታቱ ወዲያውኑ ነው የሚሆነው። ማለት ትጥቅ መፍታትና ትጥቅ መፍታት አለበት እና ማስረከብ አለበት መሳሪያ፣ ሁሉንም አይነት ምንም አይነት የሚተርፍለት ሚሊተሪ ተቋም ነገር አሻራ አይኖርም፣ ከላይም ከታችም። ዓለም አቀፍ እስራኤልን እየተካ የሚገባው ዓለም አቀፍ ይል ይህን የማረጋገጥ ግዴታ አለበት ማንኛውም ለውጊያ የሚሆን በውጊያ የተዘጋጀ ነገር በሙሉ ይወድማል። መሳሪያ የሚባል ነገር አይኖርም እዛ ውስጥ ትጥቅና ታጣቂ የሚባል ነገር አይኖርም ጋዛ ውስጥ። ስለዚህ ይህ አንዱ ነው። ሁለተኛ ስምምነቱን ሁለቱም ወገኖች እንደተቀበሉት በሰባ ሁለት ሰዓታት ውስጥ ያሉትን ታጋቾች ሀያ ናቸው በህይወት ያሉ የሚባለው እና 28 አስከሬን ነው። እነዚህን በ72 ሰዓታት ስምምነቱን ሁለቱም ወገኖች በተቀበሉት ቀነገደብ ነው፣ በ72 ሰዓታት ውስጥ ለእስራኤል ማስረከብ አለበት ሐማስ፣ እና ለቤተሰቦቻቸው መብቃት አለባቸው። ይሄ ግዴታ አለ በእስራኤል ደግሞ። ይሄንኑ ተከትላ እንደውም ቁጥር አስቀምጠው ነበረ በሺ የሚቆጠሩ ናቸው። የፍልስጤም እስረኞች በጣም ከፍተኛ ቁጥር ያላቸው የፍልስጤም እስረኞች ከነሱ ውስጥ ደግሞ ከ270 ገደማ የሞት ፍርድ የተፈረደባቸው በተለያየ የግድያ ወንጀል ማለት ነው። እነሱን ጨምሮ እና ከጦርነቱ መጀመር በኋላ የታሰሩ ወደ አንድ ሺህ የሚጠጉና ሌሎች በተለያየ መንገድ ወህኒ ቤት የገቡ ፍልስጥሚያን በሙሉ ይፈታሉ። ኦልሞስት የእስራኤል ወህኒ ቤቶች ከፍልስጤ መስለኞች ይጸዳሉ ማለት ነው። ስለዚህ ይሄ እንግዲህ ፋይዳው ላቀረብ ክልል ጥያቄ ያው ወደ እሁድም ማራዘማቸው ውይይት ማድረግ አስፈልጎታል። ሐማስ ውይይቱም ከራሱና ከነዚህ የአረብ አሸማጋዮች ጋር በተደጋጋሚ የመገናኘት ሁኔታዎች አሉ። እነዚህን ግምት ውስጥ በማስገባት በሰጡት የመጀመሪያው ቀነ ገደብ ትናንት ወይ ዛሬ ምላሽ መስጠት ስላልቻለ ማራዘማቸው ነው እስከ እሁድ እስከ እሁድ በኢትዮጵያ ሰዓት አቆጣጠር እሁድ ከሌሊቱ ሰባት ሰዓት ድረስ ቀነገደብ ሰጥቷል። በዚህ ጊዜ ውስጥ ሐማስ ውሳኔውን እንዲያሳውቅ። በዚህ ጊዜ ውስጥ የማያሳውቅ ከሆነ ግን ከዚህ በኋላ ካሉበት ፈቀቅ ሳይሉ በቀጥታ ጦሩ ጋዛ ሲቲ ተከቦ ነው ያለው። ስለዚህ ጦርነቱን ቀጥሉ የሚል እና እሳቸው እንደገለጹት ገሃነም ውስጥ እየገባን ነው። እያንዳንዱን የሐማስ አባል ለማን እንደሆኑ እናውቃለን። ማን የት የት እንዳለ እናውቃለን። ትታደናላችሁ፣ ትገደላላችሁ፣ ትደመሰሳላችሁ ብለዋል። በነገራችን ላይ በመልክታቸው አለም ዶናልድ ትራምፕ እንግዲህ ሐማስ በተሰጠው ተጨማሪ ቀነ ገደብ ውስጥ የማይስማማ ከሆነ ሲኦል ይጠብቀዋል ሲሉ በሐማስ እጅ የሚገኙ የእስራኤል ታጋቾች ይበልጥ ለአደጋ የሚያጋልጥ አይሆንም ወይ? ትልቁ ትራጀዲም ይሄ ነው። ሊሆን የሚችለው እነዚህ ሰዎች ሀያ በህይወት ያሉ እና ያው ሌላው አስክሬን ነው ብለናል፣ የእነሱን ዕጣ ፈንታ የሚወስነው ነው። አሁን ጋዛ ሲቲ ውስጥ በአዛዥነት ሀዳድ ነው የሚባለው መሰለኝ፣ እሱ ነው ከሶስት እስከ አምስት ሺህ የሚደርሱ የሐማስን ተዋጊዎች ከያሉበት ክተት ብሎ ጠርቶ ጋዛ ከተማ ውስጥ ገብተዋል። እንዳለ ትጠቃለሁ እና የመጨረሻውን ጦርነት ለማድረግ ተዘጋጀ። ኢቨንቹዋሊ የመጨረሻ ውሳኔ የሱ ሆኖ የአረባ አሸማጋዮች፣ ቱርኮች ያደረጉት ጥረት ተቀባይነት አቶ በራሳቸው በሐማስ መካከል ያሉ በሐሳብ ተከፍለዋል። ያለምንም ቅድመ ሁኔታ አሜን ብለን መቀበል አለብን ያሉ ወገኖችም ተሸንፈው በሱ በሱ አቋም ሁሉ ነገር ከተወሰነ የራሳቸው የታጋቾችም የብዙ ፍልስጤማያን ሕይወትም የከፋ አደጋ ሊገባበት የሚችል ነገር ግን እጅግ ከእስካሁኑ የበለጠ የከፋ የተጥለቀለቀ ውጊያ ይደረጋል። ይሄ ነው እና ምክንያቱም ውጊያው የሚደረገው ጋዛ ሲቲ ውስጥ ነው። ጋዛ ሲቲ ውስጥ ነው የእሱ ኃይሎቹን ይዞ የገባው፣ በፎቆቹ ከፎቆቹ በታች ባሉ ዋሻዎች እንደዚህ ነው ያለው። ስለዚህ እሱ ማለት ራሱ እንዳለው የመጨረሻው ጦርነት ማንም በህይወት የማይወጣበት፣ እነሱን መግደል የሚችሉትን ለመግደል ያክል ብቻ ነው እንጂ ከዚ ያለፈ ተልእኮ አይኖረውም ሐማስ ከዚህ በኋላ ስለዚህ ይሄንን አማራጭ ይሄድበታል ብዬ ግን መንፈሴም ምኔም አይነግረኝም። ኤንወይ ግን ያለ ሁኔታ ይሄ ነው። ይሄ ከሆነ ደግሞ መብረቅ ነው የሚወርደው፣ ሲሆን ነው ገሃነምን የሚፈነዳው የሚል ማስጠንቀቂያ ነው የዶናልድ ትራምፕ ስለዚህ ለጥያቄ አናውቅም። የተለየ እነሱ የሚያውቁት የተለየ መንገድ ወይም በዚህ ጦርነት ውስጥ አብሮ አባሪ የሆነ ታጋቾቹን በሆነ መንገድ በሆነ ወታደራዊ መንገድ ነፃ የማውጣት ኦፕሬሽንም በመረጃ ተደግፎ የታሰበበትና ዝግጅት የተደረገበት ካልሆነ በስተቀረ ጥያቄን ለመመለስ የእነሱም ህይወት ቋፍ ላይ ነው። ዓለም ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት። ታላቅ የምስራች ጊፍት ሪል ስቴት በደንበኞቹ ጥያቄ መሰረት ለሁለተኛ ጊዜ ታላቅ የሽያጭ መርሃ ግብር መስከረም 29 እስከ ጥቅምት 8 ድረስ አዘጋጅቶ የቤት ባለቤት የሆኑ ብሎታል ግንባታቸው ከ50 ፐርሰንት በላይ የደረሱ አፓርትመንቶችና የንግድ ሱቆችን በመሃል ከተማ በለጋሃር፣ ሲምሲ፣ ፖሊ፣ አትላስ እንዲሁም ሱቆችን በመርካቶ ተክለ ሃይማኖት አዘጋጅተናል። ምን ይሄ ብቻ! በአዲስ ዓመት የሽያጭ ኤክስፖ ለሚሳተፉ ደንበኞቻችን 20 እስከ 22 በቅናሽ 55 በ45 የባንክ አማራጭ እንዲሁም በ5% ቅድመ ክፍያና በረጅም ጊዜ ባንክ ብድር ለሽያጭ አቅርበናል። አስታውሱ ከመስከረም 29 እስከ ጥቅምት 8። ቀድመው ለሚመጡ ደንበኞቻችን ደግሞ ለየት ያሉ ጥቅማ ጥቅሞችን ይዘን ቀርበናል። በዚህ ሳይት ባለው የሽያጭ መራ ግብር ላይ ለመመስገብ መረጃ ለመውሰድ ከፈለጉ በሽያጭ ቢሮችን ስልክ 09103910 እንዲሁም 0907 36569 ይደውሉ። ጊቭ